ወንድሞቼ ስራችሁ ልታጡት ነው። ስራችሁ ከእጃችሁ ላይ ያመልጣችሁ ነው። ይህንን ባለማወቃች ምክንያት ስራችሁ ከእጃችሁ ላይ ሊወጣ ነው፣ ከእናንተ ያመልጣል። ይህንን ባለማወቃች ምክንያት ተስፋ ልትቆርጥ ትችላላችሁ፣ ስልች ብላችሁም በራሳችሁ ልታቋርጥ ትችላላችሁ። ይህንን ካወቃችሁ በኋላ ግን ሁሉም ነገር የተስተካከለ ይሆናል። ስራ ላልጀመራችሁ ሰዎች ደግሞ ስራውን እንዳትጀምሩ፣ ስራውን እንዳውሬ ትፈሩታላችሁ። እጃችን ወደ እርምጃ እንዳትአድርጎ ያደርጋቸዋል ምንም አይነት ስራ ከመጀመራቸው በፊት ማወቅ ያለባቸው ወሳኝ ወሳኝ ነጥቦች እነግራቸዋለሁ። የትም እንዳትሄዱ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ባለፈው ቪዲዮ ገቢያችን የምንጨምርበት ምን ስራ ብለን ማንጨነቅበት ህይወት ቀለል የሚያደርግልን ቪዲዮ ሰርችላችሁ ነበር። እሱን ማየት ከፈለጋችሁ ከዚህ ቪዲዮ ቀጥሎ በኤንድ ስክሪን አስቀምጥላችኋለሁ እሱን ማየት ትችላላችሁ። አሁን ደግሞ ትልቅ ደረጃ ላይ ያደርሰን የሚችል አንድ የመረጥነውን ስራ እንዴት እንጀምረው ከየት ስን ጀምር የሚለውን ወሳኝ ወሳኝ ነጥቦችን ይዤላችሁ መጥቻለሁ። እስከ ቪዲዮው ፍጻሜ አብራችን ቆዩ። የመረጥነው የስራ ዘርፍ እንዲሳካልን፣ ፍሬ እንዲያፈራ፣ ከፍሬው እንድንመገብ የሚያደርጉ እነዚህ ሁለት ወሳኞች የመጀመር እርምጃችን ማወቅ አለብን። እነዚህን ካወቅን ሁሉም ነገር ቀላል ይሆናል። እነዚህ ሁለት ወሳኝ ነገሮች ሰማንያ ፐርሰንትን ያክል የስኬታችንን የስራውን ድርሻ ይይዛሉ። ታዲያ እነዚህ ወሳኝ ነገሮችን ምንድን ናቸው ብለን ስናይ የመጀመሪያው ስራችን በደንብ በደንብ በደንብ ከልባችን ልንወደው ይገባል። አንድ ምሳሌ እንገራቸው። ምግብ አለ። ምግብ ለሰው ልጅና ተፈጥሮ ላላቸው ነገሮች በአጠቃላይ ወሳኝ ነገር ነው ልንመገበው ይገባል ተመግበነውም እድገት እያሳየንበት ያለ ነው ህይወታችን ነፍስ ዘርቶ እንዲኖር እያደረገን ያለው ነገር ግን ምግብ ለሰው ልጅ ወሳኝ ነገር ቢሆንም አለ የተባለ ባለሙያ የሰራውን ምግብ ተዘጋጅቶ ቢቀርብልን ይህንን ምግብ ካልወደድ ነው ከልባችን ካልወደድ ነው ልንመገበው እንችላለን ምንም አንችልም ልንመገበው አንችልም ምክንያቱም ስላልወደድ ነው ሳንወድ የተመገብነው ምግብ ደግሞ ምድር ነው የሚያደርገው ከወደ አያድርም ወደው ነው የሚወጣው። እና ስራችን ደግሞ እንደዛ ነው። ስራችን ከልባችን ልንወደው ይገባል። ከልባችን ካልወደድነው ልክ እንደ ምግቡ ሊያከስረን ይችላል። ልናቋርጠው እንችላለን። ተስፋን ልንቆርጥ እንችላለን። በቃን ያልፍ ልንል እንችላለን። ኔጌቲቭ ኔጌቲቭ ሳይዱ ነው የሚታየን። ምክንያቱም ሳንወድ ነው የጀመርነው ያንን ስራ ሳንወድ ስለጀመርነው ስራው ሳንወድ ስለጀመርነው ምን ይፈጠራል? ኪሰራ ውስጥ ያስገባናል። ጨለማ ውስጥ ያስገባን ምንድን ነው? የሚሄዱ ኬት ወይስ ስራችን ኬት ወይስ የምንሄድ ያሉ ኪሰራችን ምንድን ነው? ትርፋችን ምንድን ነው? የት ላይ ነው ስህተታችን? ስህተታችን ለራሱ አይገባ ነው፣ ግራ ነው ይገባል። ምንም የማይጨበጥ ይሆናል። ስለዚህ ትልቅ ኪሰራ ውስጥ እያስገባን ያለው ስራችን ባለመውደዳችን ምክንያት ነው። ስራችን አጥብቀን ለመጀመሪያ ጊዜ የመጀመሪያ አይቱን እርምጃ ልንወደው ይገባል። ከልባችን ከወደድ ነው እንኳን ስራ ንጹህ ያልሆነ ውሃ ንጹህ ያልሆነ ምግብ እንኳን እንበላዋለን። በልተነው ምንም አያመንም፣ ምንም አይመስልንም። አምነን እየወደድ ነው ያለነው ስለሆነ ነው። ስራችንም ደግሞ ልክ እንደዛ ምግብ ወደን የተበላሸ ምግብ ቢሆን እንኳን ወደን ተመግበነው ጤና እንደሆነ ሁሉ ስራችን ከልብ ከወደድነው ፍሬ ያፈራል፣ እኛን ይለውጠናል፣ ከእኛ አልፎ ለሌሎች ይሆናል። ሀሳባችን፣ ስሜታችን፣ ድርጊታችን ሁሉም ነገር ስለ ስራችን ከሆነ ትልቁ ሰማንያ ፐርሰንት የስራችን ዋጋ ከፍለናል፣ ሰማንያ ፐርሰንት ተጠናቋል ማለት ነው። ከዚህ በኋላ ምንም ነገር የሚጠይቅን ነገር አይኖርም። ሁለተኛው ደግሞ ስራችን ከወደድነው በኋላ ምንድን ነው የሚቀጥለው? ሁለተኛውና ወሳኙ ነገር ስለ ስራችን በደዞር የሚሆን በኤክስካቫተር ይሆን በትራክተር የሚሆን በዶማም ይሁን በምንም ይሆን፣ ስለ ስራችን መረጃ በጥልቀት በጥልቀት ማወቅ አለብን። መረጃውን ማወቅ አለብን። መረጃውን ከእጃችን ሊገባ ይገባል። እያንዳንዱ ሀስከፐ ያለውን መረጃ ሀስከፓ ያለውን መረጃ ማወቅ ይኖርብናል። ሀስከፓ ያለውን መረጃ ካወቅን ዶኩመንቱ ከእጃችን ከገባ ምንም ነገር ለመወሰን የሚከብደን ነገር አይኖርም። ሁሉም ነገር ቀላል ይሆናል። መረጃውን ከእጅ ከያዝን ለመፍረድም ቀላል ይሆናል። ስለ ሥራችን መረጃ ለማግኘት እነዚህ ወሳኝ ነገሮችን እነግራቸዋለሁ። የመጀመሪያው ስራችን የት እየተሰራ ነው ብላችሁ መጠየቅ አለባቸው። አዎ ቦታውን የት እየተሰራ ነው ውጭ ሀገር ነው? ሀገር ውስጥ ነው? ሀገር ውስጥ ሆኖ በቀበሌ ነው? በወረዳ ነው? በክልል ነው? የት ነው እየተሰራ ያለው? ምን ያክል ቦታ እየተሰራበት ያለው? ይህንን ያ የቢዝነሳችን አይዲያ የት ላይ እንዳረፈ ማወቅ ለማወቅ ይጠቅማቸዋል። ሁለተኛው እነማን እየሰሩት ነው ያሉት፣ እነዚህ በአሰሪ ነው እየሰሩት ያሉት? በራሳቸውን እጃቸውን ሰደው እየሰሩ ነው ያሉት? እነማናቸው የሚሰሩት? ባለሀብት ናቸው ሀብት የሌላቸው ናቸው። ከብት ያላቸው ያላቸው ናቸው። ተበድሮ የሚሰሩ ናቸው። በመንግስት ተደራጅተው የሚሰሩ ናቸው። በማህበር ተደራጅተው የሚሰሩ ናቸው። ግለሰቦች ናቸው። ኤቭሪቲንግ ሁሉም ነገር ማወቅ አለባቸው። እነማን እየሰሩት ነው ያሉት የሚለውን ሙሉ መረጃ መያዝ አለባቸው። የቢዝነሳችን ሀሳብ የሚሰሩት ሰዎች ምን ምን ግብአት ተጠቅመው እየሰሩት ነው ያሉት? አሁን በምን እየተካሄዱ ነው ያለው? የእነሱን ግብአት እየተጠቀሙት ያሉት ግብአት ምን ምን ነው ግብአቱን ከየት ነው የሚመጣው? ከሀገር ውስጥ ነው የሚገኘው? ከውጭ ሀገር ነው የሚገኘው? ሎካል በራሳቸው በእጃቸው ነው የሚሰሩት? ኢምፖርት ተደርገው የመጣ ነው? ምን አይነት ግብአት ተጠቅመው እየሰሩት እንዳሉት ማወቅ አለባቸው። ለማንስ እየሰሩት ነው ያለው? ለማን ነው የሚያሰራክቡት? ይህንን ስራ ለማን ነው የሚሰጡት? ለማን እየሸጡት ነው? ይህንን ደግሞ ማወቅ አለባቸው። በቀጣይነት የት እየተሰራ ነው? እነማን እየሰሩት ነው ምን አይነት ግብዓት ተጠቅመው እየሰሩት ነው። አሁን ደግሞ ለማን እየሰሩት ነው። እነዚህም በዝርዝር ማወቅ አለባቸው። በተጨማሪ የደንበኛ አያያዝ ምን ይመስላል? የእነሱን ደንበኛቸው እንዴት እያከበሩ ነው? እንዴት እያስተናገዷቸው ነው? ፖዚቲቭና ኔጋቲቭ ሳይዳቸውን ማወቅ አለባቸው። ጥንካሬያቸውና ድክመታቸው ማወቅ አለባቸው። እነዚህን ሙሉ መረጃ የስራቸውን እንድታገኙ ያግዛቸዋል። እስካሁን የነገርኳቸውን እነዚህ ወሳኝ ወሳኝ ነገሮችን ተግባራዊ በማድረግ ስራቸውን ፍሬም እንዲያፈራ ማድረግ ትችላላችሁ። ከሰንበትን እንደርሳለን። ይሳካል። ድነት ታሪክ እንጂ ቅርስ አናደርገውም። ወደ ትውልድ አይተላለፍም ስራችን መሬት ላይ በተግባር እንዴት እናውርደው የሚል በቀጣይ ቪዲዮ ይዤላቸው እመጣለሁ። ቪዲዮ ላይክና ሀሳብ ስራ ብያደረጋቸው ቤተሰብ ሆኖ ለሌሎች ደራሽ የሆን ዘንድም ቤተሰቦቻቸውን ለጓደኞቻቸው ሼር አድርጉላቸው። እግዚአብሔር ጸጋብን ያብዛላቸው። ሰላም ደናው ነው።